ኦሪት ዘኍልቍ ምዕራፍ አስራ አምስት ተራ ቁጥር አንድ እስከ ስድስት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው አለው እኔ ወደምሰጣቸው ምድር ወደሚኖሩባት አገር በገቡ ጊዜ ስዕለታቸውን ይፈጽሙ ቢወዱ ወይም በፈቃዳቸው መባ ሊያስገቡ ቢፈልጉ ወይም በበዓላቸው ጊዜ ለእግዚአብሔር ጣፋጭ የሆነ ሽቱ ሊያቀርቡ ቢፈልጉ ከበሬ ወገንም ቢሆን ከበጎች መንጋም ቢሆን የሚቃጠል መስዋይት ወይም መስዋዕት የሚሆን የእሳት ቁርባን ለእግዚአብሔር ሊያቀርቡ ቢፈልጉ፣ ቁርባኑን ለእግዚአብሔር የሚያቀርብ ሰው ከሚቃጠል መስዋዕት ወይም ከሌላ መስዋዕት ጋር ለእያንዳንዱ መስዋዕት የኢን መስፈሪያ አራተኛ እጅ በሆነ ዘይት የተለወሰ ከመስፈሪያውም ከአስር እጅ አንድ እጅ የሆነ መልካም ዶቄት ለእህል ቁርባን፣ የኢን መስፈሪያ አራተኛ የወይን ጠጅ ለመጠጥ ቁርባን ያዘጋጁ ዘንድ ነገራቸው አለ። የኢን መስፈሪያ የሚለው ኢን መለኪያ ነው፣ መስፈሪያ ነው። ፈሳሽ የሆነ ገር ዘይት የሆነ እንደሆነ አንድ ሊትር ዘይት ወይም ሁለት ሊትር ዘይት ማለት ነው። ወይን የሆነ እንደሆነ አንድ እንስራ አንድ ገንቦ ወይም አንድ ማሰሮ ወም አንድ ጀሪካን ወም አንድ በርሜል ወይም አንድ ጋን ማለት ነው። ዶቄት የሆነ እንደሆነ አንድ ቁና ወይም ሁለት ቁና ወይም ሶስት ቁና ወይም ሁለት ሶስት መስፍ መገበሪያ ማለት ነው። ኢን የሚለው ይህንን ነው። ተራ ቁጥር ሰባት ለአንዱ ማውራ በግ ለእግዚአብሔር ጣፋ ሽቱ እንዲሆን የኢን መስፈሪያ ሲሶ በሆነ ዘይት የተለወሰ ከመስፈሪያውም ከአስር እጅ ሁለት እጅ መልካም ዶቄት ለእህል ቁርባን ታዘጋጃላችሁ ብለ ንገራቸው አለ። ይህን መስፈሪያ ሲሶም የወይን ጠጅ ለመጠጥ ቁርባን ታቀርባላችሁ ብለ ንገራቸው አለው። ተራቁጥር ስምንት ለሚቃጠልም መስዋዕት ወይም ለሌላ መስዋዕት ወይም ስእለትን ለመፈጸም ወይም ለደህንነት መስዋዕት ወይፈንን ለእግዚአብሔር ብታዘጋጁ አለ። ከወይኑ ጋር ተራ ቁጥር ዘጠኝ ከወይኑ ጋር የኢን መስፈሪያ ግማሽ በሆነ ዘይት የተለወሰ ከመስፈሪያውም ከአስር እጅ ሶስት እጅ መልካም ዱቄት ለእህል ቁርባን ታቀርባላችሁ ብለ ንገራቸው አለው። ተራ ቁጥር አስር ለእግዚአብሔር ጣፋ ሽታ የሆነ እንዲሆን በእሳት ለተደረገ ቁርባን ሁሉ የኢን መስፈሪያ ግማሽ የወይን ጠጅ ለመጠጣት ቁርባን ታቀርባላችሁ ብለ ንገራቸው አለው። ተራ ቁጥር 11 እንዲሁም ለእያንዳንዱ ወይፈን ወይም ለእያንዳንዱ አውራ በግ ወይም ለእያንዳንዱ ተባት የበግ ጠቦት ወይም የፍየል ጠቦት ይደረጋል ታዘርጋላችሁ በላቸው አለው። ተራ ቁጥር አስራ ሁለት እንዳዘጋጀ እንዳዘጋጃችሁት ቁጥር እንዲሁ እንደ ቁጥራቸው ለእያንዳንዱ ታደርጋላችሁ ብለ ንገራቸው አለው። ተራ ቁጥር 13 የአገር ልጅ ሁሉ ለእግዚአብሔር ጣፋጭ የሆነ ሽቱ እንዲሆን ቁርባን በእሳት ባቀረበ ጊዜ እንዲሁ ያደርጋል። ተራ ቁጥር አስራ አራት መጻተኛም ቢሆን ከእናንተ ጋር ቢቀመጥ ወይም በትውልዳችሁ መካከል ማንም ሰው ቢኖር ለእግዚአብሔር ጣፋጭ የሆነ ሽታ እንዲሆን ቁርባን በእሳት ቢያቀርብ እናንተም የምታደርጉትን እርሱም እንዲሁ ያደርጋል አላቃለው። ተራ ቁጥር አስራ አምስት ለእናንተ በጉባኤው ላላችሁ በእናንተ መካከል ለሚቀመጥ መጻተኛ ሁሉ አንድ ስርዓት ይሆናል። ለልጅ ልጆቻችሁም የዘላለም ስርዓት ይሆናል። እናንተ እንደሆናችሁ እንዲሁ በእግዚአብሔር ፊት መጻተኛ ሁሉ ይሆናል አለው። ተራ ቁጥር ስድስት ለእናንተና ከእናንተ ጋር ለሚቀመጥ መጻተኛ አንድ ህግና አንድ ሥርዓት ይሆናል አለው። ተራ ቁጥር አስራ ሰባት እግዚአብሔር ሙሴን እንዲህ ብሎ ሁለተኛ ተናገረው። ተራ ቁጥር አስራ ስምንት ለእስራኤል ልጆች እንዲህ ብለ ንገራቸው ወደማ መጣችሁ ወደማ ወርሳችሁ ምድር በገባችሁ ጊዜ አለም ተራ ቁጥር አስራ ዘጠኝ እናንተ የምድሪቱን እንጀራ በበላችሁ ጊዜ ለእግዚአብሔር የማንሳት ቁርባን ታደርጋላችሁ። ተራ ቁጥር ሀያ መጀመሪያ የምታደርጉት ሊጥ አንድ ንጎቻ ለማንሳት ቁርባን ታቀርባላችሁ። ከአውድማውም እንደምታነሱት ቁርባን እንዲሁ ታነሳላችሁ አለው። ተራ ቁጥር 21 መጀመሪያም ከምታደርጉት ሊጥ የማንሳት ቁርባን እስከ ልጅ ልጆቻችሁ ለእግዚአብሔር ተሰጣላችሁ አለ። ተራ ቁጥር 22 ብትስቱም እንኳ እግዚአብሔርም ለሙሴ ያዘዛቸውን እነዚህን ትእዛዛት ሁሉ ባታደርጉ እግዚአብሔር ካዘዘበት ተራ ቁጥር 23 እግዚአብሔር ካዘዘው ከፊተኛው ቀን ጀምሮ ወደፊትም እስከ ልጅ ልጆቻችው ድረስ እግዚአብሔር በሙሴ እጅ ያዘዛቸውን ሁሉ ባታደርጉ አለ። ተራ ቁጥር 24 ባታደርጉ፣ ማኅበሩ ሁሉ ሳያውቁ በስህተት ይሄ ነገር ቢደረግ ማህበሩ ሁሉ ለሚቃጠል መስዋዕት ከእህሉ ቁርባንና ከመጠጡ ቁርባን ጋር እንደ ሕጉ ለእግዚአብሔር ጣፋጭ ሽታ እንዲሆን ባደርግ አንድ ወይፈ አንድ ወይፈን ላጢአስም መስዋዕት አንድ አውራ ፍየል ያቀርባሉ። አለ ተራቁጥር 25 ካህኑም ለእግዚአብሔር ልጆች ማህበር ሁሉ ያስተሰርይላቸዋል። ስህተትም ነበረና ስህተታቸውም ሁሉ ይሰረይላቸዋል። ስለ ስህተታቸውም ለእግዚአብሔር ቁርባናቸውን በእሳት አቅርበዋል፣ ለእግዚአብሔርም የኃጢአታቸውን መስዋዕት አቅርበዋል አለው ተራ ቁጥር 26 በህዝቡም ሁሉ ዘንድ ያለ በሕዝቡም ሁሉ ዘንድ ያለ እውቀት ተደርጓልና ለእስራኤል ልጆች ማህበር ሁሉ፣ በመካከላቸውም ለሚኖሩት መጻተኞች ሁሉ ስርት ይደረግላቸዋል። ተራቁ ጥራ ሰባት አንድ ሰው ሳያውቅ ኃጢአት ቢሰራ ለኃጢአት መስዋዕት አንዲት የአንድ ዓመት እንስት ፍየል ያቀርባል። ተራ ቁጥር 28 ኃጢአት ሰርቶ ሳያውቅ ለሳተተው ለዚያ ሰው ካህኑ ኃጢአቱን ያስተሰርለታል ለሳተው ለዚያ ሰው ካህኑ ኃጢአቱን ያስተሰር ይለታል በእግዚአብሔርም ፊት ያስተሰርለታል ይለታል ኃጢአቱም ይሰረይለታል። ተራ ቁጥር ዘጠኝ ትውልዱ በእስራኤል ልጆች መካከል ቢሆን ወይም በመካከላቸው የሚቀመጥ መጻተኛ እንግዳ ሰውም ቢሆን ሳያውቅ ኃጢአትን ለሚሠራ ሁሉ ሕጉ አንድ ይሆንለታል አለ። ተራ ቁጥር ሰላሳ የአገር ልጅም ቢሆን ወይም መጻተኛ ስደተኛም ቢሆን አንዳች በትዕቢት የሚያደርግ ሰው እግዚአብሔርን ሰሪዋል። ያም ሰው ከዙ መካከል ተለይቶ በእሳት ተውብ ተቃጥሮ በድንጋይ ተወግሮ ይጠፋል አለ ተራ ቁጥር ሰላሳ አንድ የእግዚአብሔርን ቃል ስለ ዳቀ ትእዛዙንም ስላላከበረ ያ ሰው ፈጽሞ ይጥፋ፣ ኃጢአቱ በራሱ ላይ ነው አለ ተራ ቁጥር ሰላሳ ሁለት የእስራኤል ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ። ተራ ቁጥር ሰላሳ ሶስት እንጨትም ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማሂበሩ ሁሉ አመጡት። ተራ ቁጥር ሰላሳ አራት ያደርጉበትም ዘንድ የሚገባው አልተገለጠምና በግዞት ቤት አስቀመጡት። ተራ ቁጥር ሰላሳ አምስት እግዚአብሔር ሙሴን ሰውየው ፈጽሞ ይገደል ከሰፈሩ ውጭ ማኅበሩ ሁሉ በድንጋይ ይውገሩት አለው። ተራ ቁጥር ሰላሳ ስድስት ማኅበሩም ሁሉ ከሰፈሩ ወደ ውጭ አወጡት፣ እግዚአብሔር ሙሴን እንዳዘዘው ማኅበሩ ሁሉ ሰውየውን እስከሚሞት ድረስ በድንጋይ ወገሩት። ተራ ቁጥር ሰላሳ ሰባት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር ሰላሳ ስምንት ለእስራኤል ልጆች እንዲህ በለ ንገራቸው እነርሱም እነርሱም ትውልዶቻቸውም የልጅ ልጆቻቸውም በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ ንገራቸው አለ። ጥራ ቁጥር ሰላሳ ዘጠኝ የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷንም በመከተል ያመነዘራችሁባትን የልባችሁንና የዓይናችሁን ፈቃድ እንዳትከተሉ እንዳትከተሉ አለ። ተራ ቁጥር አርባ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁም ለእግዚአብሔር ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን አለ። ዘርፍ የሌለው ልብስ እንዳትለብሱ አለ። ተራ ቁጥር አርባን እኔ እግዚአብሔር አምላካችሁ ነኝ። አምላካችሁን